እንግዲህ ቤዛ ክፍል ሐምሳ ስድስት አቋርጦ የነበረው ብዕሩቤን ላንችን ለመግደል ሳሚን እዚህ ድረስ ለኮታል፣ ስትል ቲጂ ለቤዛ ማለት ነው ከተፍ ሲል ነው ማለት ነው። ሳሚ በሚገርም ሁኔታ እንግዲህ ሳሚ አንቺ ውሻ ምን አባሽ ፈንጊያና የምታወሪው? ብሎ እንግዲህ በጥፊያ በርግጫ እያላት፣ ቤዛ ና ማነው ስሙ ሱራፌል እየገለገሉት ነበር። እንግዲህ አንቺ የትረገምሽ ቆሻሻ ሽ ምን አባሽ እያረግሽ ነው እያላት ነው እሷን ደግሞ እውነቱን ነው የተናገርኩት እያለኝ፣ ትገኛለች እንግዲህ ብርህን መልሼልሃለሁ። ለማንኛውም መቶ ሺህ ብር አስገብቶልኝ ነበር እንዳልናገር እያለኝ፣ ትገኛለች። እገልሻለሁ እያላ ነው ሳሚ

እንግዲህ የሚያሳዝነው አንቺን የመጠርጠርሽ ነው። ይህን ያህል ጊዜ ከጥላቶችህ ለምን ጠበኮች ለምግልሽ ነገር እያላት ይገኛል ሳሚ ነው። በሚያሳዝን ሁኔታ ከቤዛ ቤት ለመግባት ስትል ሳሚ የነገራትን ነገር ሂዳ መናገሯ። ሳሚ ደግሞ እንግዲህ ግደል ብሎ የሰቶኛል ሊበል እንጂ እንግዲህ ቤዛን ለመግደል አቅሙም ቅዋውም የለውም። እሷንም ለመግደል አይችልም ማለት ነው። ግን ደግሞ ያንን ሁላ ጣት ቆረኩ ብሎ ሲልክለት እንኳ ሊገላት አልፈለገም። አንችን ና አጣልተሽ እነ ቤዛ ጋር መታረቅ ፈልገሽ ነበር ወይ? እያለ እንግዲህ ሩጦ ሳሚ ቲጂን አንቋታል። ከአሁን በኋላ ጓደኛዬ የምሞት የለባትም እያለች እሷ መቶ ምሳ ጊዜ እየገደለቻት ነበረ። ግን ሳሚ ስንታ ያነሳት እሷ

እንጂ ትርግምሽ ነገር ሸጣን የሆነች የሆነ ቲጂ እንግዲህ ለህይወቷ እንኳ የማፈራ ግጥጥ ያለ ግጥጥ ፍጥጥ ያለ ናት ማለት ነው።

ለማንኛውም ከነ ቤዛ ትንሽ ገለል ለብትል መልካም ነው። ቤዛ ትንሽ የተጠራጠረች ይመስላል። እኔ እንዳረሽ በቃ እሺ፣ ገንዘቡ ቀሪውን ደግሞ አቤት። እንግዲህ ቲጂ በጣም አደገኛ ሴት ናት። ደግሞ ባፍንጫዋ እየወረደ እንኳ የተመታቸው ገንዘብን የምታስብ ሴት ናት ማለት ነው። በጣም ይገርማል። ሌላ ምርጫ አለ መሰለኝ አሁን ነው ስምምነታችን እኮ ስምምነታችንን እንርሳው። አሁን እጮኛ ማግኘት ትፈልጋለህ ወይስ አትፈልግም? እሱ በጣም ነው የምፈልገው። እንግዲህ በህይወት ለመጀመሪያ ጊዜ ቲጂ የእሱ ቀኝ እጅ የሆነ ሰው ላይ ነው። እውነቴን ነው። በአሁኑ ልታታልኝ፣ ልታጭበረብኝ ከሞቀርሽ ግን ሱራፊል ነበር የተጠራጠረኝ እና... ቆይ፣ ቆይ፣ ቆይ፣ ቆይ! ለምንድን ነው አንቺ ግን አስር ጊዜ እዛ ቤት ትገባለህ? ይቅርታ ማግኘት አለ ለምታቀሉ እስከ ማታ ድረስ አብረን እንቆያለን። እንደውም ይሻል አይቀርም ታዲያ፣ ለምን ምሳን ከመላ ተጀምረ እንግዲህ። ቲጂ ብሯን ተቀብላ አጥፋ አርገው ብላ ብሯን ከተቀበለ በኋላ ላሽ ልተልስትም። ሱራፊ ይሄ ሳሚ ደግሞ እንዴ፣ የት ነው ምከጀ ብር ይዘሽ አብረን ነው የምናመሸው፣ እሷን እስከምታገኝ ድረስ እያላት ነው ሉሲ ካለችበት ብንመገብ ይሻላል ወይስ ሌላ ቦታ ብንመገብ ይሻላል ስትለው፣ ሳሚ ምን ብሎ አቆመ ማለት ነው። ይቺ ቲጃድ የገኛ ናት። እንግዲህ ቤዛ ሳሚ ተቀይሞብኛል ብላ አስሬ እየደወለችለት ነበር ስልኩን እሱ ግን አያነሳም። እሺ በቃ አሁን ሁሉም ነገር ትተን ለነገ ባላችን ሰች ው ድንገት እንግዲህ ምንም ያልመሰለህ ለምንድነው፣ ሱራፌል ስትለው እኔና አንቺ ተዋደን ፍቅራችንን ስናጣጠም የሆነ ነገር ይመጣል የሆነ ነገር ይመጣል፣ ምን ላርግ ብለሽ ነው እያለ ነው። ለመንገዳችን እቃችንንና አሰናዳ እያለ ይገኛል ሱራፌል ለጊዜው ግን ሳሚ ለጊዜው ነው እንጂ አንቺን አይቀየምሽም ሲላት ቤዛ ግን ተቀይሞ ሊሆን ይችላል እያለ በጣም ተጨንቀለች። እንግዲህ ሱራፌል ከዚህ በኋላ ወደኋላ መመለስ አልፈለግም። ቤዛ ጊጊን ቆንጆ ያለት ነው። እንግዲህ ቲጂ የመጨረሻ አረመኔ መሆኗን በዚ ተረዱ። ሳሚን ምሳራት እንብላ ብላ የወሰደችበት ቦታ የት እንደሆነ ራሱን ከነቃ በኋላ ሲነቃ ያገኘው ራሱ ታስሮ ነው ማለት ነው። ሩቤ ላስሮ ታግኝቶታል። ራሱን እንግዲህ ከትጂ ጋር ቆሞ ያዋራ እያለ ነው እንግዲህ ሰዎቹ መተው ሳሚናፍ ነው የወሰዱት እንግዲህ እንግዲህ፣ ሮቤል ሉሲን ገድያታለሁ አለ። እንግዲህ ሙታለች አልሞተችም የሚለውን እስቲ የምናየው ሆና ለብሬያችሁ እየተከታተልኩት ነው እኔ አይዞህ፣ ምንም አላርኳት የተውቋት ለአንተ ስብ ሳይሆን ለራሴ። እንግዲህ ሉሲን አልገደላትም፣ ሂጂናት፣ ሂጂ ሉሲን ይዘሻት ነው እያለው ነው እንግዲህ። ጊዛት ልመጣ ነው አብረው ልታሰሩ ነው መሰለኝ እንግዲህ። ሳሚን ጠረጴዛ ቁጭ አድርጎ አስሮታል። ይሄ ሩቤል በምን ላምስ ይችላል? አንቺ እንደዚህ ውሻ ብትክች ኝስ ታዲያ ምን ችግር አለው? በትክክል ለማሰራት ከሆነ እጮኛዋን የምትፈልጉትን ነገር አድርጋሉ አልኩኝ። ከባሩ ሽማ ወደ ሚስቱ ሽማ። ሴቶች ኮ ስንወድ እስከጥግ ድረስ የተለቀቁልኝ የፈለጉትን አደርጋለሁ እያሌ ነው ኩቻ። እንግዲህ ቤዛንም ቢሆን እገላታለሁ እያለች ነው ቤተሰብ። ቤዛን ተገላት ይሆን ግን በጣም ከባድ ነው። እንግዲህ የገፈተረች ቲጂ የምትባል ጨካኝ ይሄ ዶክተሩ ጋር ሆና ተባብረው እንግዲህ ወደ ውጭ ሊያስወጧት ነው። ሳሚ እስከሚለቀቅ ድረስ ቤዛን ግዴ ሊሏት ነው እንግዲህ ሳሚ ሀሮቤ ላይቶ ብሎ ሲተፋበት እኔም የተፋበት ሰው አልሆንኩም ብሎ ጂኒው መጣበት። ጂኒ ነው የመጨረሻ ደግሞ ጂኒው መጣበት። እንግዲህ ኩቻን መንገድ ላይ ጥለዋት በሳር እንግዲህ በጣም ታሳዝናለች አካሃዷ ከመጎዳቷ የተነሳ እንግዲህ ሳሚ ከሆነ ጥግ ቦታ ላይ መንገድ ዳር ቁጭ ብላ ሳሚን ስታስታውሰው ነበረ፣ ፍቅራቸውን ማለት ነው። እና ደግሞ እንግዲህ የልጃቸውን ስም ራሱ እያወጣ ትገኝ ነበር። ከአንተ ባላገባም እወድላለሁ ስትለው ነበር ኩቻዬ ደግሞ ቀሚስ ከመጨረሻው ዛ እዛ ራሱ እንግዲህ ሳሚም እዛ ጠረጴዛ ላይ ተጠፍሮ በገመር ታስሮ ኩቻዬን እያስታወሳት ፍቅራቸውን እያስታወሰ ነበር። በጣም ተዋደው ነበር። ቤተሰብ እንግዲህ እንግዲህ ሳሚ እዛ ተጨንቆ ዶክተሩ ያስጨንቀዋል። እዚህ ጋር ደግሞ ቤዛና ስራፌል እየተጎራረሱ ምግብ እየበሉ ነው እየተደሰቱ የሚገኛሉ። እኔ ምንም ተስፋን ለማሳከም ደግሞ ሌላ ምርጫ ሌላ አማራጮችን መፈለግና ማየት ነበረብኝ። ለዛ ደግሞ የመጣልኝ ዶክተሩ ነበር ወደሱ ለዚህም ደግሞ የቤዛን ሕይወት እንድታጠፋ እኔ እኔ የሆነ ሰው ማንም ሰው ያቺ ተረጋሚሽ ትሄጂ ዶክተሩ ቤት ሆነን ስናወራ ተደብቃ በደረሰ ሰምታን ነበር። ለዛም ደግሞ ይሄ በፍጹም ማለት ሊሆን አይችልም። ሳሚ እንግዲህ በሚያሳዝን ሁኔታ ሳሚን አስጨንቆ ልገልሽ ነበር አስባለ ማለት ነው። ይሄ ሩቤል ማለት ነው። በሚያሳዝን ሁኔታ በጣም አዘነችበት። ቤዛ ደግሞ እንግዲህ ሉሲ እነሱ ሱራፌልና እነ ቤዛ ቤት ሂዳ ሳሚን ቤት አጣሁት፣ ስልኩም ዝግ ነው፣ አይሰራም እያለች ትገኛለች። እንግዲህ ሉሲ ትገላት ይሆን ቤዛን ወይስ አገላትም የሚለውን እንግዲህ አብረን የምንከታተለው ይሆናል ወደፊት ማለት ነው። ላይክ ሰብስክራይብ የምታረጉ አመሰግናለሁ ውድ ቤተሰቦች። ላይክ ሰብስክራይብ የማታረጉ ደግሞ ላይክ ሰብስክራይብ አድርጎኝ አበረታቱኝ። ባጫጭር መልኮ ይላችሁ ከችላለሁ። ስለተከታተላችሁ አመሰግናለሁ። ቻው ቻው።